አንጎላ ፓርቲ ላይነች ነች። አንጎላውያን የዓለም እግር ኳስ ንጉሱን በክብር ተቀብለው ዳንኪራውን በደስታ እያቀለጡት ነው። ሜሲ፣ አንተን በማየታችን አንተ ወደ አንጎላ ሉዋንዳ በመምጣትህ ያውም ከፖርቹጋል ቅኝ ገዢዎቻችን ነፃ በወጣንበት ሀምሳኛ ዓመት ክብረ በዓላችን ደስታችን ልዩ ሆኗል። ሜሲ! ሜሲ! ሜሲ! ይህ ከአርጀንቲና የእግር ኳስ ምትሀተኛ ሊዮኔል ሜሲ ከደቡብ አፍሪካ የቶ ሀገር አንጎላ የተደረገ በዳንኪራ የቀለጠ ታሪካዊ ቀን ነው። በስታዲዮ ናሲዮናል ኢለቨን ኖቨምበሮ ሜሲን ለማየት የጎረፉ ደጋፊዎች እግር ኳስ በድንበር ተሻጋሪው ስፖርት ሀያል ተጽዕኖው የኤልዲያጎ ማራዶና አልጋውራሽን ከአንጎላያን አገናኘ። በዛች በእልፍ ተፈጥሮ ጸጋዎች ማዕድናት በበለጸገችው አገር የነፃነት ታሪካዊ ቀን ከሀምሳ ዓመት በፊት ልክ በዚህ ወቅት አንጎላ ከዘመናት ቅኝ ገዢዎቿ ጥፍ ነጋ ፖርቹጋል ነፃ የወጣችበት ጊዜ ነበር። እንደ አውሮፓያን አቆጣጠር 1975 ከግማሽ ክፍለ ዘመን በፊት እናም ሀምሳኛ ዓመት የነፃነት ቀኗን አስመልክታ ምትሀተኛው የዓለም እግር ኳስ ቀመረኛው ኮከብ ሊዮኔል ሜሲን የያዘው የዓለም ሻምፒዮን የአርጀንቲና ብሔራዊ ቡድንን ወደ ምድሯ ጋብዛ በእግር ኳስ ዓለም አቀፍ ዝና የነፃነት ቀኗን በደስታ ዘክራለች። እልፍ ገጽታዋን በወዳጅነት ጨዋታ አማካኝነት በሜሲ ከፍታ ውስጥ አስተዋውቃለች። በስፖርትና ቱሪዝም የአንድ ሳንቲም ሁለት የማይነጣጠሉ መልኮች ውስጥም አንጎላ የዓለም ሻምፒዮኖቹን ጋብዛ በተሳካ ድርድር ይሁንታም አግኝታ ያቀደችው ታላቅ ዓላማን አሳክታለች። አንጎላ ሜሲ በአፍሪካ ምድር አንጎላ መድረሱን ተከትሎ ያለ መገናኛ ብዙሃን ታላቁን ትኩረት ስባ ውላለች አምሽታ። ይህ ከዘመናዊ ስፖርት አደረጃጀት የከፍታ ቁም ነገሩ ሆድና ጀርባ ሆኖ የሰማይና የምድር ያህል ርቆ ከእውነታውን መጋፈጥ ተስኖት በመጠላለፍ በብሽሽቅ ሴራና ጥቅመኝነትም ጀግኖ ጥቂት በእውቀት በቁጭት የሚሰሩትንም ወገኖች ለማሸማቀቅ የሚዳዳው ውድቀቱ ሲነገረውም በየጎሳው ብሔርተኝነቱ ውስጥ ሄዶ በጅምላ ቁልቁል ለሚወሸቀው የኢትዮጵያ ስፖርት አዙሪቶች ሌላኛው ማሳያ የሚያስቀናው የአንጎላውያን ተግባር ነው። ስፖርት እግር ኳስ ድንበር ሻጋሪ ነው። ውጤት እስከፈለግን ድረስ ዓለም ከደረሰበት የከፍታ ደረጃ እኩል መራመድም ግድ ይላል። ከዘመን እኩል ተራምደን ገብቶን ያሉንን መልካም የሚታዩ ድሎች አስተሳስረን በቀናነት ከተጠቀምንበት ጸጋ በረከት ትሩፋቱም እልፍ ነው። ለዚህ ደግሞ አንጎላ ታላቋ ማሳያ አንካራ፣ ሜሲ፣ አንካራ፣ ሜሲ፣ አሁን ሜሲ፣ ምትሀተኛው አርጀንቲናዊ ባንጎላ ነፃነት ቀን የእግር ኳስ ሀያል ዋጋው ገብቶን ከተጠቀምንበት ታላቁ ማሳያ መሆኑ አልፏል። አንካራ